ተመልካቻችን አሁን የሚገኘው በአሊያንስ ኢትዮ ፍራንሲስ ግቢ ውስጥ ነው። እንግዲህ በዚህ ግቢ ውስጥ የተለያዩ የስዕል አውደሪ እየተካሄደ ነው የሚገኘው። እንግዲህ በዚህ በአውደሪ ውስጥ ምን ምን አይነት ስዕሎች ይገኛሉ የሚለውን ወደ ውስጥ ገባ ብለን አብረን የምንከታተል ነው የሚሆነው። አብራችን ቆዩ። ሰላም ነው አለ። እንታወቅ ማህር ይባላለሁ ማስባላለሁ። አሊያንስ ኮሚኒኬሽን ኦፊሰር ነኝ። አሁን ደግሞ አርት ኤግዚቢሽናችን ዋት ሻዶ ኦውስ ቱ ላይት በሚል አርት ኤግዚቢሽን እንገኛለን ኤግዚቢሽኑ ኦክቶበር 12 ላይ ነበር የከፈት ነው ኦፊሻሊ ለሕዝብ ማለት ነው። ከዛ እስከ ዲሴምበር 14 ይቆያል። ያው እንደ ሰው ማቀባበል ማይተን ከዛ በላይ ልንጨምርም እንችላለን። ስንገባ ስንጀምር መጀመሪያ የምናየው አርት ወርኮች ወይ ስዕሎች የ10 ማርያም እናያለን። የዳን ግርማም አለን። እዚህ ደግሞ የአንጎሰም ስዕሎች ነው የምናየው አንጎሰም ከመቀሌ ነው ይዞልን የመጣው ስትሪት ከኤርፖርት እነዚህ ሁለቱ የአንጉሶም ገብረ ሀዋርያ ስዕሎች ናቸው። እዚህ ክፍል ላይ የሁለት አርቲስቶች ስዕል ማየት እንችላለን። የሰሎሞን ሽፈራውና የርብቃ ሲሳይ ስዕሎች እናያለን። ስለ ስደት የሚያወራ ወይ ስለ ባርነት የሚያወራ ክፍል ነው። እንደምታስደትን አስከፊነት ማለት ነው ወይስ ምንድን ነው? አሁን ለምሳሌ እዚህ ስዕል ላይ የምታየው የእንትኖች አሉ የፓስፖርቱ ስዕል ያው ሁሉም የተለያየ እንትን ሊኖረው ይችላል። እዚህ ስዕል ላይ ደግሞ በእንትን በስደት በመርከብ የሚጓዙት እና እያንዳንዱ እንትን ላይ የምናየው ነገር አሁን እንደ የላይፍ ቬስቱ የስፒከር እንትኑ ሼሎቹ እዚህ የለጣጠፍ ናቸው እንትኖች እነሱ አሁን ስደተኞች እንትን ሲሉ የሚያዩት ነገር ነው። ኤክስፒሪየንስ የሚያደርጉት ነገር ነው። አሁን ቀጣይ ደግሞ የምንገባበት ክፍል ከጨለማ ወደ ብርሃን የምንሄድበት ሴክሽናችን ነው። እዚህ የምናየው በር በክሪቲቭ ዳይሬክተራችን መሀመድ በል ጁዲ የተሰራች በር ናት። እንትኖቹ ደግሞ የተለያየ የሙዚቃ ኖቶች የምንሰማበት ነው ማለት ነው። እያንዳንዱ የተለያየ ድምፅ ነው ያለው። በቃ የድሮ የላይፍ የሚያሳዩ ናቸው። ላይትና ሻዶ የተጠቀሙበት መንገድ የሚፈጥሩት ስሜት እዛ ጋ ያሉት ሆ አናኖራችን የሚያሳዩት በተለይ አርት የምትወድ ከሆነ ደግሞ ሞር ኢምፕረስ የምትሆንባቸው ነገሮች አሉና፣ ምን ምን ጉዳዮችን ተመልክተ ምን አስደሰተ? ፎቶግራፊ ነው የሚመቸኝ እና ይህ ላይት አጠቃቀማቸው ትንሽተኛል። የሚያነሱበት የሚመርጡት ፎከሳቸው የተለያዩ ላይ ጠቅ የያዟቸው ትንሽ ታንደስላል። መልካም የጉብኝት ጊዜ ይሆንል። እናመሰግናለን። ሰሁን ወደ ቀጣይ ቦታ ስንገባ በክሰሌ በመጠቀም ሰሜን እንደ ባሌ ማውንቴንስ ዊ ሚና ስሞን ይባላል ይህ ሴክሽን ከዛ ውጭ መሀል ላይ ደግሞ የምናየው የእሱ ስካልፕቸር የሰራው በብረት እና በቻርኮል የተሰራ ስካልፕቸር እናያለን ማለት ነው። እንደምናያቸው የባሌ ተራሮች ብሔራዊ ፓርክን ማለት ነው። በጣም ቀደምት ነው፣ በዩኔስኮ ተመዝግቧል። አስራ አንደኛው ሆኖ ማለት ነው የተመዘገበው እንደሆነ አስታውሳለሁ። እንግዲህ የባሌ ማውንቴን ወይም ደግሞ የባሌ ብሔራዊ ፓርክንም በዚህ መልኩ ክሰልን በመጠቀም ነው ማለት ነው በጣም ጥበብ በተሞላበት መልኩ ተስሎ ነው እየተመለከት ነው የምንገኘው። በእነዚህ መስኮቶች ውስጥ የሚታይ ይኖራል። እዚህ ላይ ወተን እዚህ ላይ ወተን ማየት እንችላለን። ውስጥ ደግሞ በጣም ገራሚ የሆኑ ዲሽ ሁሏል ቤት ላይ ምናምን ያሉ ማለት ነው። እዚህ ውስጥም በክሪኤቲቭ ዳይሬክተራችን መሀመድ ቤልጁዲ እየተሰራ የድሮ ፒያሳ የምናሳይበት፣ ስለዚህ የአሁኑም ፒያሳና የቀድሞን ፒያሳ ለማነፃፀር በተለይ ደግሞ ፒያሳ በፊት ምን ትመስል ነበር የሚለውን ነገር ልክ ነው። ያው አሊያንስ ኢትዮ ፍራንሲስ ፒያሳ ውስጥ ስለሆነ የሚገኘው እሱንም ለማሳየት ነው። ሌላው ደግሞ የምናየው እዚህ የጋሽ ፋሲል ጊዮርጊስ አርኪቴክት ናቸው፣ ኢትዮጵያዊ አርኪቴክት ናቸው እና የድሮ የፕሮጀክሽን ስላይድ ተጠቅመን የሳላቸው ስዕሎች ወይ ያነሳቸው ፎቶዎች ነው የምናየው። እዚህ ውስጥ የምናያት ስዕል የእሳቸው ስዕል ወይ የእሳቸው የሰሩት አርኪቴክት ስራ ነው የምናየው። እቺን ስዕል ሌላ ናት እያስገባን ማየት ይችላሉ። ይሄ አሁን የእሳቸው የእሳቸው ስኬች ነው እዚህ የምናየው እኔ ምልሽ እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ ስዕል የላቸውም። እንደዚህ እዚህ የምናየው የእሳቸው ስዕል ነው ምናየው አፍሪካን ሄሪቴጅ ይባላል። በ1950 የተሳለ ስዕል ነው ከናሽናል ሚዚየም ነው የተረከብነው። እኔን ስዕል በእሱ ዲዛይን ነው የተሰራው። ብረቱ እና እንደ መግቢያ እንትን እንዳሉ ከመግባታቸው በፊት ይህንን አይቶ ነው ወደ ስዕሉ የሚመለከቱ ማለት ነው። ቀጣይ ክፍላችን ደግሞ ሙለታ ፎቶሩ ይባላል። በ1960ዎች እስከ 2005 የነበረ የእሳቸው ፎቶ ቤት ወይ ፎቶ ስቱዲዮን ነው ለማሳየት የሞከር ነው። ሙለታ ይባላሉ። ካሜራዎቹም የድሮ ካሜራ የነበሩት ሰዎቹም ቁጭ ብሎ ከዛ ባክግራውንዱም የድሮ የፎቶ ስቱዲዮ ባክግራውንድ ስላለው እንደዛ በሚመስል መልክ ፎቶ ይወጣላቸዋል ማለት ነው። ለምሳሌ አሁን ቴፕ እኔ ቴፕ ልጅ በፊቱ ማለት ነው እነሳት ነው አሁን የሚወጣል ፎቶ ሞር እንደ የድሮ የፎቶ በጣም ነው። እኔ ያለ ሰው ነኝ። የድሮ ፎቶዎች ነው እያየሁ ያለሁት የድሮ ካሜራዎች በልጅነታችን ያለ ሚሞሪ ነው እና በልጅነት የምናውቃቸው ናቸው። አሁን እንኳን ልናገኛቸው የምንችል አይመስለኝም። ፎቶቹ ማነሳሶቹ ስታይላችን በጣም የድሮን ሚሞሪ እንድናስብ እንድናስታውስ እያደረገን ያለው። ምን ያክል ጎብኚ ይመጣል በቀን? እስከ ማክሲመም እስከ ስድስት መቶ እናገኛለን። በጣም ከበዛ ይመጣሉ፣ ግን ትንሽ ነው የሚገቡት እዚህ ቁጭ ብሎ የተለያየ ነገሮች መመልከት ይችላሉ። ለፎቶ ለመነሳትም ትመቻለች። እዚ አሁን ያለ ነው። የድሮ የነበረው ባስ ውስጥ የሀይገር ባስ ውስጥ ነው ያለ። በጣም ገራሚ ነው። ለምሳሌ እዚ ጋ አንደኛው ጎማ እዚጋ ሆኖ እዛኛው ጋ በጣም የሚገርም ነው። ስለዚህ በዛ ቅርጽ ነው የተሰራችው፣ በዛ ዲዛይን ማለት ነው ስለዚህ እነዚህ ደግሞ ባስ ውስጥ ያሉት ባስ ውስጥ ነን ያለ ነው። ወደ መውጫችን ደርሰናል ማለት ነው። ስንገባ የነበረው የመጀመሪያ በጨለማ ነው ጀምረን ወደ ብርሃኑ እንዲወጡ የምናደርግበት ሲስተሙ ያካሄድ ነው ማለት ነው። መውጫው መግቢያው ሌላ ነው። አዎ ሶ አሁን እዚህ ውስጥ ገርም ነው። መጨረሻ የነበርንባት ክፍሏ ሚዲያ ባስ ትባላለች። በሞክስ ስዕል ወይ በእሱ አርት ነው የተሰራው። ከዛ ውጪ ደግሞ ፈሪዳ ካሎ የምትባል የስፔን አርቲስት ወይ ፔንተር ናት። ብዙ ጊዜ ስዕሎቿ ላይ አበባ፣ ቅጠል እነዚህ ነገሮች በጣም ስለምትጠቀም ለዛው ነው፣ ውስጡም ቅጠል ምናምን ያየንበት የንቱም ይጠቀም ነው ሁላ ጨርቅ ከለርፉል፣ በጣም ብዙ ከለር የበዛበት አይነት አርት ነው የምትሰራው። በጣም የሚገርም ነው። እንግዲህ ማርቲ ለነበረን ቆይታ እጅግ አመሰግናለሁ። እናመሰግናለን። መልካም ጊዜ ተመልካቻችን። እንግዲህ በዚህ በአሊያንስ ኢትዮ ፍራንሲስ የነበረን ቆይታ ይህን ይመስል ነበር። እናንተም መጎብኘት ከፈለጋችሁ እንግዲህ ፒያሳ አካባቢ በሚገኘው በኢትዮ አሊያንስ ፍራንሲስ ግቢ ውስጥ ሄዳችሁ መጎብኘት መመልከት ትችላላችሁ። መልካም የቅዳሜ መልክ ይሆናላችሁ። ሰላም ዋል